ጋዜጠኞች በጣም የሚያስፈራቸው ጥቃት እቃ መነጠቅ ነው ተባለ። በጋዜጠኞች ላይ የሚፈጸሙ ጥቃቶችና መሳደዶች መንግስታዊ ያልሆኑ የምንላቸው ለምሳሌ ግጭት ባለባቸው አካባቢዎች ባሉ ታጣቂዎች፣ ጠላፊዎች እንዲሁም በንግድ ስራ ላይ የተሰማሩና የግል ጥቅማቸውን ለማስከበር እየሚሹ ሰዎች ሁሉ የሚሳተፉበት ሆኗል ተብለዋል። የጋዜጠኞች ጋዜጠኞች የደህንነት ጉዳይ ከማናቸውም ሀገሪቱ ካለችበት ወቅታዊ ፖለቲካዊ፣ ኢኮኖሚያዊና ቴክኖሎጂያዊ ለውጥ ሂደቶች ጋር የተያያዘ ነው የሚሉት የሚዲያ ዘርፍ የግል አማካሪዋ ዶክተር ኤልሳቤት ሳሙኤል በተለይ ደግሞ እንደ አውሮፓውያን ሻ ቁጥር በ2018 አዲስ የሆነ የመንግስት መዋቅራዊ ለውጥ ከተደረገ በኋላ በርካታ ተጨባጭና አስደሳቸውን ለውጦች ነበሩ ይላሉ። በተለይም የጥላቻ ንግግር የሚቃወሙን አዋጅ ጨምሮ ተመሳሳይ አይነት ህጎች ወጥተው ነበር። ነገር ግን የህጎቹ ብቻ መውጣት ለብቻ ውጤት አልነበረም። የአፈጻጸም ክፍተቶች ታይተው ነበር ሲሉም ይደመጣሉ። ዶክተር ኤልሳቤት አክለውም በተለያዩ የሀገሪቱ ክፍሎች ግጭቶች እየተባባሱ መምጣታቸው በአጠቃላይ በመገናኛ ብዙሀን ምህዳሩና በጋዜጠኞች ደህንነት ላይ የራሳቸውን ጫና አሳድረዋልም ብለዋል። ምንም እንኳ መንግስት የጋዜጠኞችና የመገናኛ ብዙሀን ደህንነት እንዲጠብቅና ድጋፍ እንዲያደርግ ጠበቅበት ዋናው አካል ቢሆንም አሁን አሁን ግን በጋዜጠኞች ላይ የተፈጸሙ ያሉ ጥቃቶችና መሳደዶች በመንግስታዊ ያልሆኑ ከምንላቸው ለምሳሌ ግጭት ባለባቸው አካባቢዎች ባሉ ታጣቂዎች፣ ጠላፊዎች እንዲሁም በንግድ ስራ ላይ የተሰማሩና የግል ጥቅማቸውን ለማስከበር የሚሹ ሰዎች ሁሉ የሚሳተፍበት ሆኗል ሲሉም ገልጸዋል። መንግስት ምንም እንኳን ተጠያቂም መብት ጠባቂ ቢሆንም ማለት እንዲከላከልም የጋዜጠኞች ደህንነት እንዲጠብቅም እንዲሁም ደግሞ እንዲያበረታታም የሚጠበቅበት ዋናው አካል ቢሆንም በሀገሪቱ ህግ ሆነ በዓለም አቀፍ ህጎች አንፃር ከመንግስት ብቻ ሳይሆን አሁን አሁን ለጋዜጠኞች ጥቃቶችና ና መሳደሮች ለመውጥ ያሉት መንግስታዊ ካልሆኑ የምንላቸው ለምሳሌ በግጭት ውስጥ ባሉ አካባቢዎች ታጣቂዎች ጠላፊዎች፣ እንደዚሁም ደግሞ በቢዝነስ ወይም በንግድ ስራ የተሰማሩና አማካሪዋ አክለውም ከቴክኖሎጂ መስፋፋት ጋር ተያይዞ አሁን ላይ የመገናኛ ብዙኃን ሙያተኞች የሚጠቁት በኢንተርኔት በመታገዝ ጭምር ሆኗልም ብለዋል። በእነዚህ ሁሉ ሂደቶች በሚዲያ ሙያተኞች ላይ የሚፈጸሙ ዋና ዋና የሚባሉት ጥቃቶች ስንመለከት ደግሞ አካላዊ የሆኑ እንደ መታሰር፣ መሳደድ፣ መጠለፍ እንዲሁም እንደ ገንዘብ ተብሎ የሚደረግ እገታ ይፈጸምባቸዋል የሚሉት ዶክተር ኤልሳቤት ከአካላዊ ጥቃቶቹ ባሻገር ደግሞ ኢኮኖሚያዊ ችግሮች በጋዜጠኞች ላይ ተባብሰው ታይተዋል። በተለይ ደግሞ በግል የሚዲያ የሚሰሩ ጋዜጠኞች ተቋማቱ የራሳቸው የሆነ ወጥ የሰራተኛ ቅጥርና የማስተዳደሪያ መመሪያ የሌላቸው መሆኑን ተከትሎ ከስራ ቦታ በድንገት መባረር፣ በስራ ቦታ በተገቢ ሁኔታ አለመያዝ፣ ኢንሹራንስና ሌሎች ጥቅማ ጥቅሞችን አለማግኘት፣ የወሊድ ረፍት አለማግኘት የሚሉ ችግሮች ተጠቃሽ ናቸው ሲሉም ተናግረዋል። ዋና ዋና የሚባሉ ጥቃቶች ምንድን ናቸው? ጋዜጠኞች ላይ የሚደርሱ ያሉ ከሆነ አካላዊ የሆኑ መታሰር፣ መሰደድ፣ መጠለፍ ለገንዘብ ተብሎም እንደዚሁ ለራንሰም መያዝ በተለይ ግጭት ባለባቸው አካባቢዎች ታይቷል ማለት ነው። ከአካላዊ ጥቃቶችን ባሻገር የኢኮኖሚ ችግሮች በጋዜጠኞች ላይ የባሰ ሆኖ ተገኝቷል። በተለይ በግል የሚተዳደሩ መገናኛ ብዙኃን ቤቶች የራሳቸው የሆነ ወጥ የሰራተኛ ቀጠርና የማስተዳደር መመሪያዎችን ስለሌላቸው ጋዜጠኞች ከስራቸው በድንገት መባረር፣ በስራ ቦታ በአግባብ አለመያያዝ። የኢንሹራንስ እንደዚሁም ሌሎች ጥቅማ ጥቅም የወሊድ ፈቃድ ጨምሮ ለሴቶች ጋዜጠኞች ማለት ነው። ዶክተር ኤልሳቤት አክሎም ይህ ለምን ሆነ መፍትሄ ውስ የሚለውን ስንመለከት ደግሞ ለጋዜጠኞች መብት ጥበቃ የሚያደርጉ ጠንካራ ማህበራትም ሆኑ መንግስታዊና መንግስታዊ ያልሆኑ ድርጅቶች አለመኖራቸው አንዱ ምክንያት ነው የሚሉ ሲሆን፣ ማህበራቱ ድርጅታዊ አቅማቸው አነስተኛ ነው ሲሉም ይደመጣሉ። አክሎም በኢትዮጵያ 17 የጋዜጠኛ ማህበራት ቢኖሩም ሁሉም ጠንካራ ሆነው የአባሎቻቸውን ድምፅ ማሰማት ያልቻሉበት ሁኔታ ነው ያለው ይህም ዋነ ዋነኛው ችግርና ተግዳሮት ነው ብለዋል። ሁለተኛው ነገር ለጋዜጠኞች ጥበቃ የሚሰጡ ማህበራትን ሆኑ መንግስታዊ ድርጅቶች እና መንግስታዊ ድርጅቶች በጥንካሬ ያለመኖራቸው ነው። በተለያዩ ምክንያት ኢንስቲትዩሽናል ካፓሲቲቸው አነስት ያለ ነው ማለት ነው። ለምሳሌ በኢትዮጵያ ውስጥ ከአስራ ሰባት የጋዜጠኛ ማህበራት ሊኖሩ ቅሉ ሁሉ ጠንካራ ሆነው በአንድ ድምፅ ለአባሎቻቸው ይህንን ጥበቃና የመብታቸውን ሁኔታ አድቮኬት ለማድረግ ወይም ድምፃቸውን ለማሰማት አለመቻላቸው ዋነኛው ችግርና ትዳሩት ሆኖ እናገኘዋለን። ለዚህ በተጨማሪ ጋዜጠኞቹ ራሳቸው ግጭት ባለባቸው አካባቢዎች ተንቀሳቅሰው በሚዘጉበትም ሆነ ፖለቲካዊ ይዘት ያላቸው ዘገባዎች በሚሰሩበት ወቅትም ምን አይነት ጥንቃቄ ማድረግ አለባቸው በሚለው ዙሪያ ምንም አይነት ስልጠናና ጥበቃ የሚያገኙበት ሁኔታ የለም የሚሉ ሲሆን፣ ከሁሉም በላይ ግን ጋዜጠኝነት ድሮ የነበረውን ክብር ማጣት ይታይበታል። ምናልባት ሙያውን በስነ ምግባር መፈጸምና ለመፈጸም ጋር የሚያያዝ ይሆናል ያሉ ሲሆን፣ ማህበረሰቡ ለጋዜጠኞችና መገናኛ ብዙኃን የሚሰጠው ጥበቃ የመቀነስ ምልክቶች መታየታቸውንም ገልጸዋል። ከሁሉም የነበረውን ክብር ማጣት ይታያል፣ አሁን ባለው ሁኔታ። ይህ ምናልባትም ሙያውን በሙያተኝነትና በስነምግባር ካለመፈጸም ጋርም የሚያያዝ በመሆኑ ራሱ ማህበረሰቡ ለጋዜጠኞች መገናኛ ብዙሀን ያለውን የጥበቃ ሁኔታ እያላላው መጥቷል። እንዲሁም ጨርሱኑ ቅድምን ለመግለጽ እንደሞከርኩት በማህበራዊ ሚዲያዎች እና ኢንተርኔት አካባቢ ላይ የምናያቸው በቡድን ሰዎች ስም ማጥላሸት፣ ማጥፋት የመሳሰሉት ነገሮች ከዛ ጋርም የተያያዙ በመሆናቸው ይሄንን ማህበረሰቡንም ሌሎችንም ደግሞ አካላት የመንግስት አካላትን ሬጉላተሪ ቦዲን ጨምሮ ማለት ነው። ባሻገር በተለይም ግጭት ወዳለባቸው አካባቢዎች ለዘገባ የሚንቀሳቀሱ ጋዜጠኞች ንብረት የመዘረፍ ጥቃት ያጋጥማቸዋል ያሉት አማካሪዋ ጥናቱ በተሰራበት ወቅት ጋዜጠኞች በጣም ከሚያስፈሯቸው ጥቃቶች መካከል እንዲጠቅሱ በተጠየቁበት ወቅት አብዛኞቹ እቃ መነጠቅ ሲሉ መመለሳቸውም ገልጸዋል። ይህ ሊሆን የቻለውም በሚመለሱበት ሰዓት ቀጥሮ የሚያሰራቸው የግል መሆን የመንግስት መገናኛ ብዙኃን የእቃ ዋጋ እንዲከፍሉ እንደሚያደርጓቸው ብለውም ደሞዛቸውን ስለሚቆርጡባቸው ሙያተኞቹ ለተጨማሪ የኢኮኖሚ ችግር ለሚጋለጡ ነው ሲሉ የግሌ ሚዲያ ዘርፍ አማካሪዋ ዶክተር ኤልሳቤት ሳሙኤል ጨምረው ገልጸዋል። አብዛኛው የጥናቱን መላሾች የሚተናገሩት በጣም የሚያስፈራቸው ጥቃት እቃ መነጠቅ ነው። ያንኑንበት ምክንያት በሚመለሱ ጊዜ መገናኛ ብዙሃን ቤቶቻቸው የመንግስትም ሆነ የግል መገናኛ ብዙሃን ቤቶች እቃውን እንዲከፍሉ ያደርጓቸዋል። ደሞዛቸው ይቆርጡባቸዋል። ዞሮ ለኢኮኖሚያዊ ችግር የሚያጋልጣቸው ሁኔታ ያለው። ይህ የባለሙያ ገለጻ በአውሮፓውያን አቆጣጠር በ2024 የጋዜጠኞች ደህንነትና የስራ ሁኔታ አስመልክቶ የተሰራ ጥናት መሰረት ያደረገ ነው።